ህክምና፣ ለክልሉ ስጋት የነበረ የጸታ ችግር ነበር። ያ ተፈቷል። ግን ያነሳ ደግሞ የፖኬቱ ያሉ ኢንሴግሪቶች ደግሞ አሁንም አሉ። አንዳንዱ ወደ እንትንም ተቀይራል ብሎ የሰፈር ጎረምሳ ተደራጅቶ ሰላም መንሳት ጉዳይ አለ። ከሪያዊቱ በላይ ግን ከአንተ ጋር መስማ ፐርሰፕሽኑ፣ ይሄ እይታ በቃ ልክ የትኛው የኢትዮጵያ ክፍል መሄድ ማትችል አይነት ይመስላል። በተለይ ግን በአዲስ አበባ ዙሪያ ያሉ መውጫው አካባቢ ያሉ ችግሮችን መፍታት ያስፈልጋል። ይታወቃል፣ የትላንትና የቤት ሥራ አካል ሆኖ ነው የተፈታተነን። በኢትዮጵያ ውስጥ የሰላም ችግር አለ፣ የሚሉ ሰዎች የመገንዘብ ችግር ያለባቸው ናቸው ያሉት የብሔራዊ ባንክ ገዢው እዮብ ተካልኝ ናቸው። ህዝቡ ልጆቹ ሲታገቱና ሲገደሉ በጦርነትም ሲያልቅ አጋኖ ይናገራል፣ የመረዳት ችግር አለበት በማለት ከሪያሊቲው በላይ ፐርሴፕሽን ይበዛል እያሉ ነው። ከእውነታው በላይ ሰዎች የሚረዱበት መንገድ ነው ችግሩ ባይ ናቸው። የአገሪቱ ጦር በእዝና በኮር ተሰማርቶ በየመንደሩ ሲዋጋ መዋሉ መሬት ላይ ያለ እውነት ሳይሆን የአረዳድ ችግር ያመጣው ነውም እያሉ ነው። ለምን ቢያንስ የአዲስ አበባ መውጫና መግቢያ ሰላም አይሆንም ተብለው ሲጠየቁ ቀጠል አድርገውም የትናንት የቤት ስራችን አካል ነው ብለው እኛ የፈጠርነው አይደለም ለማለት ይዳዳቸዋል። ግደለትም ለወትም፣ ክቡር ገዢ፣ እናንተ ከመምጣታችሁ በፊት እንኳን አዲስ አበባና አካባቢው፣ አሶሳም፣ ዛላምበሳም፣ አጋምሳም፣ ሐዋሳም፣ ዳሎልም፣ ዳሸንም የሰላም አየር የሚያጣጥሙ ሰዎች ሌሊትም ቀንም በክረምትም በበጋም በነጻ ጦርነት የሚንቀሳቀሱባቸው ነበሩ። ሚሊዮን ገዳይ ሆናችሁ በኢትዮጵያ ላይ ጦርነት እስከምታውጁ ድረስ አገር ጫታ ነበር የሚለውን ሙግት እንደ እዮብ ላሉ አውቀው ለተኙ የአብይ አህመድ ደቀ መዝሙሮች ማንሳት ትርጉም የለውም። በዚህ ያልቆመው የኢዮብ ንግግር ግን የአገሪቱ ችግር ተፈቶ በየኪስ ቦታዎች የሰፈር ጎረምሶች የሚፈጥሩት ችግር አለ በማለት ይቀጥላል። ዓለም ያወገዘውን የድሮን ግድያ ሳይቀር በየጤና ጣቢያው ላይ የምታካሄዱት የሰፈር ጎረምሶች ልትዋጉ ነው እንዴ የሚለውን ጥያቄ እነ ኢዮብ አይመልሱትም። እንዲያም ሆኖ እሳቸው ይህንን ቃለምልልስ በሸገር ሬዲዮ ላይ ቀርበው የአማራ ክልል የጸጥታ ችግር ተፈቷል ብለው ከተናገሩ ከሶስት ሳምንታት በኋላ በዚያው በአማራ ክልል ሁለት ክፍለ ጦሮቻቸውን የደመሰሰ ጥቃት ተፈጽሟል። እንዲህ ያለውን ጦርነት የሚያካሄደውን የብልጽግና ፕሮጀክት ገንዘብ በማተም የሞኒተሪ ፖሊሲ በማውጣትና መሰል ኢኮኖሚያዊ ተግባር በማድረግ ሊመሩ በብሔራዊ ባንክ ገዥነት የተሾሙት እዮብ የባንክ ገዢ ብቻ ሳይሆኑ የአገር ሻጭ ባለስልጣናት አባል ሆነው ታሪክና የወንጀል መዝገብ የሰነዳቸው መሆኑን ባሳለፍነው ሳምንት ጀኔራል እዮብ በሚል ርዕስ በሰራነው ጥንቅር መመልከታችን አይዘነጋም። አንድ ወሳኝ ነጥብ ግን በቀጣይ እንመለስበታለን ብለን ባልተቆረጠ ቀጠሮ መለያየታችን ይታወሳል። እሱም ብልጽግናዎች እናትዬ የሚሉት አይኤምኤፍ ከእህት ኩባንያው ዓለም ባንክ ጋር በጋራ ያወጣው ሪፖርት አራት ኪሎን ያራደ መሆኑ ነው። አብይ አህመድ ሪፖርቱን በሰሙ በማግስቱ እዮብ ተካልኝን በሾሙ በ24 ሰዓታት ውስጥ ወደ ቻይና ልከዋቸዋል። እኒህ አዲስ ሹም የአብይ አህመድ ሦስተኛው የብሔራዊ ባንክ ገዥ ሆነው የተመደቡ ሰው ናቸው። 67 ዓመታትን በተሻገረው የኢትዮጵያ ብሔራዊ ባንክ ዘመን ውስጥ በጠቅላላ 11 ገዢዎች ተሾመው ሰርተዋል። ቀዳማዊ ኃይለሥላሴ፣ ደርግና ኢህአዴግ ብቻቸውን በ60 ዓመታት ውስጥ ሹመት የሰጡት ለስምንት የብሔራዊ ባንክ ገዢዎች ብቻ ነበር። አብይ ግን በሰባት ዓመት የ60 ዓመቱን ሹመት ግማሽ ያህል በመሻርና በመሾብ እዮብ ተካልኝ ላይ ደርሰዋል። የኢኮኖሚ ታሪክ አጥኞች አንድ መንግሥት የማዕከላዊ ባንክ ገዢዎቹን ደጋግሞ የሚቀያየር ከሆነ በጽኑ የኢኮኖሚ ሕመም ላይ ነው ማለት ነው ይላሉ። የአገር በአንዳች ምጣኔ ሀብታዊ ችግር ውስጥ ካልገባ በቀር ወይም አንዳች ፖለቲካዊ ግፊትና የፖሊሲ ልዩነት ከሌለ በቀር የማዕከላዊ ባንክ ወይም ብሔራዊ ባንክ ገዥውን የሚቀያየረው ሙስና ሲሰራ ካገኘው አቅም የለሽ ነው ብሎ ሲያምንና መሰል ችግር ሲገጥመው ብቻ ነው ሲሉም ያክላሉ። የነዮብ ተካልኝ መምጣትና የነማሞ ማሞ ምህረት መሄድ ከዚህ ውጭ ሊሆን አለመቻሉም ግልጽ ሆኗል። ማሞ በወጡ በሳምንታት ውስጥ እዮብ የገቡበት ቢሮ ሆምጣጣ መግለጫ ከአይኤምኤፍና ዓለም ባንክ ደርሶታል። የአብይ አህመድ አገዛዝ ቤተ መንግስት ከሚሰራበት የላቀ ገንዘብ ገንዘብ የእዳ ክፍተት አለበት የሚል ነው ሪፖርቱ። እናት እንዲህ ያለ ወገብን የሚያጎብጥ ገመና ለአደባባይ ያውላል እንዴ የሚለውን ፌዝ ትተነው ውስጡን ስንገልጠው ግልጥ የሚሉልን ጉዳዮች አሉ። አይኤምኤፍ እና ዓለም ባንክ ምንም እንኳን የፋይናንስ ተቋማት ቢሆኑም ስለ ጦርነት ኢኮኖሚም አሳምረው የሚያውቁ ናቸው። እናም በግራ እጃቸው ብድር ሰጥተው በሰጡትም ብድር ታንክና ድሮን እየተሸመተ መሆኑን ሲያስተውሉ ተው በሉት ያንን ሰው የሚል ይዘት ያለው መግለጫ በቀኝ እጃቸው ጽፎ አውጥተዋል። ህዝቡ ያመፅ ሊቀሰቀስ እንደሚችል በሚጠቋቁመው በዚህ መግለጫቸው እኛ ከደሙ ንጹሕ ነን ችግር እየፈጠራችሁ ያላችሁት እራሳችሁን ናችሁ ሊሉ ይቃጣችኋል። በዚህ ምክንያት እዮብ ተካልኝ ከአስር ሰዓት በላይ ተጉዘው ቤጂንግ ደርሰዋል። ጥያቄው ከአሜሪካ ለወጣ መግለጫ ቻይና ምናገባት የሚለው ነው። ለዚህ ጥያቄ ምላሽ ለማግኘት ስንባትል በአይ ኤም ኤፍ መግለጫ ላይ ኤክስፐርት ቱ ዴት ሬሾ የሚል የሙያ ስም ያለው ገለጻ እናገኛለን። ይህ ጉዳይ የኢትዮጵያ አየር መንገድ አውሮፕላኖችን እንደ 12ተኛ ክፍለ ጦር በየአገሩ ምርኮኛ እንዳያደርጋቸው የሚያሰጋ አሳሳቢ ጉዳይ ነው። የኢትዮጵያን ቴሌኮምና ጥንታዊ ቅርሶች ለሽያጭ እንዳያስወጣቸው የሚያሳስብም ነው። እንዴት የሚለውን እናብራራለን። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል፣ ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኢትዮጵያ በፖለቲካ መከራ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች። ለሁለት ዓመት በትግራይ ክልል ለመዋጋት በመወሰኗ ዓለም አቀፍ ድጋፍ ተዳክሞባት ቆይታለች። በሚቀጥሉት ጥቂት ጊዜያት ውስጥ ኢትዮጵያ መክፈል የሚጠበቅባት እዳ ተደቅኖባታል። እንዳም ሆኖ አገሪቱ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። ያለባትን እዳ መክፈል የማትችልበት ደረጃ ቀርቧል። በኢትዮጵያ ምድር በአጭር አገላለጽ አድቨርስ ዲቨሎፕመንት የሚባሉት ቀውሶች ማለትም የኑሮ ውድነት፣ ጦርነት፣ የኤክስፖርት መዳከምና ድርቅ እደዋን እንዳትከፍል ያደረጉ ጉዳዮች ናቸው። ይህንን ያሉት አድንቀውናል ተብለው በኢትዮጵያው ጠቅላይ ሚኒስትር ከሶስት ወራት በፊት የተወደሱት አይኤምኤፍና የዓለም ባንክ ከአንድ ሳምንት በፊት ባወጡት መግለጫ ነው ለብልጭልጭ ሪዞርቶች መገንቢያ ለድሮንና ታንክ መግዣ ለቤተ መንግስት መስሪያ የዋለው የአገሪቱ ሀብት አሁን ችግር ውስጥ ነው። ኢትዮጵያ የምትከፍለው የሌላት ልትሆን ቀርባለች እየተባለ ነው። የበለጠ ምን ማለታቸው እንደሆነ ለመመልከት አሁንም ከዚህ 28 ገጾችን ከሸፈነው ሪፖርት ጥቂት ነጥቦችን እንቀንጭብ። ኢትዮጵያ አሁን ያለችበት ሁኔታ ዕዳዋን እንድትከፍል የሚያደርጋት አይደለም። አንዳች ፎታ ወይም የእዳ ሽግሽግ ካልተደረገላት በቀር በፍጹም አይሆንላትም። አገሪቱ ያለባት እዳ ወደ ውጭ ምርት ሸጣ ከምታገኘው ዶላር ኤክስፖርት ቱ ዴት ሬሾ አንጻር ሲታይ ጉዳይ እጅግ ሩቅ ነው። የአገሪቱን እዳ የመቋቋም ደረጃ በምንለካበት ዴት ኬሪንግ ካፓሲቲ ስንመዝናት ደግሞ ደካማ በሚለው ማዕቀፍ ስር የምትወድቅ ነች። ከሁለት ዓመታት በፊት ለዩሮ ቦንድ አበዳሪዎች ወለድ ለመክፈል ባለመቻሏ ዲፎልት ወይም አቅም የለሽነት መዘርዝር ውስጥ መግባቱ አይዘነጋም። እናም ኢትዮጵያ የእዳ ግዴታዋን መክፈል የማትችል አገር ሆና የምትመዘገብበት ደረጃ ላይ ትገኛለች። እንዲህ ያለ ጎምዛዛ ሀሳብ ከአይኤምኤፍና ዓለም ባንክ የወጣው ሪፎርማችንን ዓለም መስክሮለታል እያሉ ስለ ራሳቸው ስለሚመሰክሩት የብልጽግና ገዢዎች እናስተዳድራታለን ስለሚሏት ሀገር ነው። እነዚህ አካላት የብልጽግናውን አገዛዝ አገር አሽጠው ኢትዮጵያን በዕዳ ከዘፈቁ ገና አንድ ዓመት ያለፋቸው ከሁለት ወር በፊት ነው። አሁን ደግሞ ዕዳውን መክፈል የማይችል ነው እያሉት ነው። በዚህ ጉዳይ ውስጥ ካነሷቸው ነጥቦች መካከል ሁለቱ የበለጠ ቀልብ ሳቢ ናቸው። ኤክስፖርት ቱ ዴት ሬሾ ወይም የውጭ ዕዳን ከወጪ ንግድ አንጻር የመዘኑበትና የዩሮ ቦንድ አበዳሪዎችን ወለድ አልከፍላለች የሚሉት ቀዳሚ ናቸው። ኢትዮጵያ ያለባት ዕዳ ወደ ውጭ ገበያ የምትልከው ምርት ከሚያስገኘው ገንዘብ አኳያ በመቶኛ ሲሰላ 26.6% ይደርሳል፣ የሚለውን ጉዳይ ነው። ኤክስፖርት ቱ ዴርት ሬሾ ሲሉ ሁለቱ የፋይናንስ ተቋማት ያስቀመጡት። በሌላ አገላለጽ ኢትዮጵያ ወደ ውጭ ልካ በተጠናቀቀው በጀት ዓመት አገኘች የተባለው ገንዘብ ጠቅላላ 8 ቢሊዮን ዶላር ቢሆን የዚህ 26.6% ማለት 16.5 ቢሊዮን ዶላር እዳ ነው ማለት ነው። እንዲህ ያለው ኢኮኖሚያዊ ጥልቅ ሕመም ላይ የቆመ መሆኑን ለማስረዳት ደግሞ አይኤምኤፍ ገደብና ቀመር ማስቀመጣቸውን ይጠቁማሉ። አንዲት ሀገር ያለባት እዳ ወደ ውጭ ልካ ከምታገኘው ገቢ አኳያ ሲሰላ ከ140 ፐርሰንት መብለጥ የለበትም፣ ይህ ጣሪያው ነው ይላሉ። አቶ ብልጽግና ግን 206.6 አድርሶታል። ይሄው የነ አይኤምኤፍ ሪፖርት። አንዲት ሀገር ለእዳ ክፍያ በየዓመቱ የምታወጣው ወጪ በውጭ ገበያ ላይ ነግዳ ከምታገኘው ኤክስፖርት 12 በመቶ በላይ መሄድ የለበትም ይላል። የብልጽግና ግን 36.6 በመቶ ደርሶ በሶስት እጥፍ መምዘግዘጉን ያትታል። ለአብነት በዘንድሮ ዓመት 10 ቢሊዮን ዶላር ኤክስፖርት ቢደረግ ላ ክፍያ መዋል ያለበት 1.2 ቢሊዮን ዶላር ብቻ ነው። ብልጽግና ግን ይህንን 3.6 ቢሊዮን ዶላር አድርሶታል። እናም መድኃኒትና ነዳጅ ማዳበሪያና መሰል ነገሮችን መግዛት አቁሞ ቡናና ወርቅ ተሸጦ የኢትዮጵያ አየር መንገድ አገልግሎትም ሰጥቶ የሚያገኘው ገንዘብ ለዕዳ ክፍያ እንዲውል ይደረጋል እያለ ነው። የኢትዮጵያ መንግሥት እዳውን መክፈል እንደማይችል ካስረዳባቸው ቀመሮች መካከል ብድር ከኤክስፖርት ጋር ያለው ንጽጽር አንዱ የሆነውም በእነዚህ ምክንያቶች ነው። እንዲያም ሆኖ እንዲህ ያሉ ጠጠር ያሉ ነገሮች የማይገቧቸው የብልጽግናዎች አለቃ በኢትዮጵያ ታሪክ እንደኔ በኤክስፖርት የናኘ የለም እያሉ ራሳቸውን ከያኛው ክፍለ ዘመንም ከመካከለኛው ዘመን መሪዎች ጋር ያወዳድራሉ። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ አመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ አመት ስምንት ቢሊዮን በላይ ዶላር የምታገኝ ሀገር አስራ አምስት አመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። እንዲህ ያለውን ንግግር የሰማ ኤምኤፍ የምንለውትን ባልሰሙ ይህን ንግግር ይዘው ባልወጡ ሊል ይችላል። የሆነው ሆኖ ይህ የሚመጻደቁበት ኤክስፖርት በአገሪቱ ላይ ከተቆለለው እዳ አንጻር ከታየ የ 206 ነጥብ 6 ፐርሰንት እድገት ያለው መሆኑን የሚያነሳው ይኸው ባለ 28 ገጽ ዶሴ የኢትዮጵያ ዕዳ 34.8 በመቶ እንደሆነ ያስቀምጣል ከአጠቃላይ አገራዊ ምርቱ ማለት ነው። ይህ ማለት 100 ቢሊዮን ዶላር ከሚገመተው የኢትዮጵያ ዓመታዊ ምርት ውስጥ 34.8 ቢሊዮን ዶላር የሚሆነው በዕዳ የተያዘ ነው እንደማለት ያለ ነው። በነገራችን ላይ ይህ አሃዝ ብልጽግና ሥልጣን ሲይዝ 27 ቢሊዮን ዶላር ገደማ ነበር። አሁን ከአገራዊ ጥቅል ምርቱ ከአንድ ሦስተኛ በላይ ሆኖ የተመዘገበ ሲሆን ይህንን ዕዳ ኢትዮጵያ ከኤክስፖርት ሳይሆን በሀገር ውስጥ ዘንባባም ተገጨ ሹፌርም ተወራጭ ብላ በቅጣት በግብርና በታክስም ቢሆን በግዳጅ በተሰበሰበ ገንዘብ ትክፈለው ቢባል ከአጠቃላይ ገቢዋ 37.7 በመቶ ይሆናል ይላል። እንዲህ ያለው ነገርም ሌላ ጤና ያጣ ኢኮኖሚ እንዳለ ማሳያ መሆኑን ያስረዳል። ይህ የዜጎችን ኑሮ የሚያስወድድ ኢንቨስትመንትን የሚያዳክም ኢኮኖሚያዊ ሁኔታ ኢትዮጵያ ዕዳዋን መክፈል የማትችል ነች ከማስባሉ በዘለለ በአገር ውስጥ የተቀሰቀሰው የዋጋ ንረት የህዝብ ብሶትን ሊያባብስ እንደሚችልም ይጠቁማል። የብልጽግናዎች አለቃ በፓርላማቸው ቀርበው ተወደሰልን ያሉት ሪፎርምም በፖለቲካ ቀውስ ምክንያት ችግር ውስጥ ወድቋል በማለት ገጽ አስር ላይ ሪፎርም ፋቲግ በሚል ቃል ቁልጭ አድርጎ አስቀምጦታል። ይህም ፖቴንሻል ሶሻል ዲስኮንተንት ወይም ህዝባዊ ቁጣን የማምጣት እድሉ የሰፋ የጸጥታ ችግርን የሚያስከትልና ይህ መንግስት የልማት ስራዎችን አንድም እንዳይሰራ የሚያደርግ ነው ሲል ይዘረዝረዋል። አሁን በአገሪቱ ያለው ፖለቲካዊ መከራም ተጨማሪ እርዳታና የውጭ ገዛ ለማግኘት የማይጋብዝ እንደውም ሌላ ኢኮኖሚ ቀውስ የሚያዋልድ ነው ሲል ቃል በቃል አስፍሯል። ይህ የኢትዮጵያ ዕዳ ማለትም መንግስት ራሱ የተበደረውና በመንግስት ዋስትና እነ ቴሌና አየር መንገድ የተበደሩትን ጨምሮ በሚቀጥለ ዓመት ኢትዮጵያ 10.8 ቢሊዮን ዶላር የውጭ ዕዳ ክፍተት አለባት ብሏል። ለዚህ ደግሞ ከሁለት ዓመታት በፊት ሊከፍሉት የሚገባን የዩሮ ቦንድ ባለመክፈላቸው የተፈጠረው ችግር ዋናውን ድርሻ ይዛል። በቃሉ መሰረት ብልጽግና ለእነዚህ አበዳሪዎች አልከፈለም ሲልም ይጨምራል። ለዚህም ነው እዮብ ተካልኝ በል የሸጥቃትን ኢትዮጵያን በብሔራዊ ባንክ በኩልም ግዛት ተብለው በተሾሙ ማግስት ቤጂንግ ተገኙት ከቻይና ጀምሮ ሌሎቹም አበዳሪ ሀገራት የሁለት ዓመት ጊዜያዊ እፎይታ ይሰጣሉ። ያኛው የኮመን ፍሬምወርክ ዋልቆ የረጅም ጊዜ የእዳ ሽግሽግ እስኪሰራ ድረስ ማለት ነው። ይሄ ደግሞ ሁሉም ላይ አፕላይ የሚያደርግ ነው። ኢዮብ ተካልኝ ይህንን የተናገሩት ከሁለት ዓመት በፊት ነው። ያን ጊዜ ኢትዮጵያ ለውጭ ኩባንያዎችና ግለሰቦች እንዲሁም ልዩ ልዩ ተቋማት ቦንድ ሸጣ የሰበሰበችው አንድ ቢሊዮን ዶላር ወለዱ 33 ሚሊዮን ዶላር ነው። ክፋይ ስትባል ኖሞር እያለች ነጩ ደብዳቤ ለነጩ ቤተ መንግስት እያለች ዶላሯን በዜጎቿ ላይ ትከሰክስ ነበር። ያ አንድ ቢሊዮን ዶላር ቦንድ የተሸጠው ደግሞ በኢትዮጵያ ውስጥ የኢንዱስትሪ ፓርኮችን በመገንባት ኢትዮጵያውያን ስራ የሚያገኙበት እንደ አጎዋ ባሉ ገበያዎች ከታሪፍና ኮታ በነፃ በነጻ መልኩ በመሸጥ ዶላር የሚገኝበት ገበያ ለመፍጠር ነበር። ሆኖም ጦርነት እንጀራ የሆነው አገዛዝ ውጊያውን ሲያስቀጥል አሜሪካ በአጓ ገበያ ላይ አትሸጡም ብላ በኢንዱስትሪ ፓርኮች ውስጥ የገቡ ጨርቅ አምራች ኩባንያዎችን ከለከለች። ይህንን የአሜሪካ ገበያ ተማምኖ ኢትዮጵያ ውስጥ የገቡ የኤሲያና የምዕራባውያን ኩባንያዎችም ፋብሪካዎቻቸውን እየዘጉ ወጡ። ገንዘቡ ስራ ሳይሰራበት በዚህ መልኩ ከከሰረ በኋላ የዩሮ ቦንድ ወለዱን ብቻ 33 ሚሊዮን ክፈሉ ተባሉ። ብልጽግናዎች ገንዘባቸውን በድሮንና ታንክ መግዣ ላይ በአብይ ቤተ መንግስት መስሪያ ላይ ጨርሰውት ነበርና እነዚያ ቦንድ የገዙ አካላት 33 ሚሊዮናችንን ወድህ በሉ ሲሏቸው የሚመልሱት አልነበራቸውም። እናም ኢትዮጵያ ዲፎልት ወይም ዕዳዋን መክፈል የማትችል ተብላ ተፈረጀች። ከዚህ በኋላም ቦንድ በውጭ ገበያ ላይ እንዳትሸጥ ተከለከለች። ይህ ከሆነ ከወራት በኋላ ዋናውን አንድ ቢሊዮን ዶላር ደግሞ ለባለ ቦንዶቹ ከፍላለሁ ብላ ቃል ገብታ ነበር። እሱም አልተሳካም። እንኳን ዋናውን ወለዱን መክፈል ያልቻለችው ኢትዮጵያ አይኤምኤፍን በአማላጅነት ይዛ መደራደር ጀመረች። አይምኤፍ ከኔ ብድር ያገኛልና ይከፍላችኋል፣ የኢትዮጵያ መንግስት ታገሱት ብሎ አመካከረ። ቦንድ የገዙት የግል አበዳሪዎችም በመጋቢት ወር 2016 ዓ ም ከብልጽግና መንግስት ጋር ባደረጉት ድርድር እንከፍላለን ተብሎ ቃል ተገባላቸው። ሆኖም ለኢትዮጵያውያን የገባውን ቃል በመብላት የሚታወቀው ብልጽግና የፈረንጆቹንም ሀቅና ቃል በላባቸውና ሳይከፍላቸው ቀረ። ሰሞነኛው የአይምኤፍና የዓለም ባንክ ጥምር ሪፖርት የዩሮቦንድ ብድርን መክፈል አልቻላችሁም ሲልም ይህንን ማለቱ ነው። ቀጥሎም የፓሪስ ክለብ አበዳሪዎችን ገንዘብ ኢትዮጵያ አለመክፈሏ ሌላ እድዋን ያጎበጠ ነገር መሆኑን ያነሳል። የፓሪስ ክለብ አበዳሪዎች የሚባሉት እንደ ጀርመን፣ አሜሪካ፣ ጃፓን፣ እንግሊዝ፣ ፈረንሳይና ቻይና ያሉ ሃያ ሁለት ሀገራት ያሉበት በራሳቸው ፈቃድ የሚያበድሩ መንግስታት የተሰባሰቡበት ሲሆን ቻይናና እንሳይ በሊቀመንበርነት ይመሩታል ብልጽግና የእነዚህንም ዕዳ ባለፈው ሰኔ ላይ ከፍላሉ ብሎ ቃል ቢገባም አለመክፈሉ በሰሞነኛው የና ኤምኤፍ ሰነድ ላይ ተጠቅሷል እዮብ የብሔራዊ ባንክ ገዢ በሆኑ ማግስት ወደ ቻይና የሄዱትም የዚሁ የፓሪስ ክለብ ሊቀመንበሯን ቻይናን ለመማለድና ከዚያች አገር ባንኮች የመጣው ዕዳ እንዲሸጋሸግ ለመጠየቅ መሆኑ ታውቋል ይህም በአይምኤፍ ና ዓለም ባንክ አስደንጋጭ ሪፖርት ላይ የእዳ ሽግሽግ ካልተደረገ የኢትዮጵያ ነገር አበቃለት የሚል ምክር ሀሳብ መቀመጡን ተከትሎ የተፈጸመ ነው። ይሁን እንጂ የቻይናን ባለሀብቶች እያንገላታ እያሳገተና በአገር ውስጥ የነበረውን የቻይና ልማት እያጣጣለ ያለው ብልጽግና ከቤጂንግ መንግስት የረባ ምላሽ ያገኛል ተብሎ አይጠበቅም። እነሱም አግኝተናል ብለው አልተናገሩም። የኢትዮጵያ መንግስት በደለን፣ አላሰራም አለን፣ የሰራንበትም አልሰጣለን አለን በሚሉ የቻይና ባለሀብቶች ሲታመስ እንደሚሉ የሚነገርለት የአዲስ አበባው የቻይና ኤምባሲም ለነ አይምኤፍ የተሸጠችው ኢትዮጵያ የቻይና መንግስት የኢኮኖሚ አጋር እንዳልሆነች ገና ከሰባት ዓመታት በፊት ተረድቶታል። አሁን ይህንን ሁሉ ዕዳ መክፈል የማትችል ከሆነ የኢትዮጵያ ጣፈንታ ምን ሊሆን ይችላል የሚለው መሰረታዊ ጥያቄ ነው። እንደ ግሪክና መሰል ሀገራት በዕዳ ስትያዝ የኢትዮጵያ አየር መንገድ አውሮፕላኖች በያረፉበት አገር በቁጥጥር ስር እንዲውሉ የሚያደርግ አደጋ ጭምር ሊያስከትል እንደሚችል የሚናገሩ አስተያየት ሰጪዎች የኢትዮጵያ ኤክስፖርት ምርቶች በሚሸጡባቸው ሀገራት ሁሉ ተመሳሳይ እርምጃ ሊወሰድ ይችላል፣ ጥንታዊ ቅርሶችንም ሸጣችሁ ክፈሉ መባል ሊመጣ ይችላል ይላሉ። ለዚህ ሁሉ መፍትሄ ግን አለው። ጦርነት ማቆም ሌላ ጦርነት አለመጀመር ብቻ ሳይሆን አለማሰብ፣ የአገሪቱን ወጣትና ሀብት ወደ ልማት አስገብቶ ምርት ማብዛት፣ ወዳጅ አገራትንና የመደራደር አቅምን ጨምሮ ዕዳን ማሰረዝ ማሸጋሸግና መሰል መላ መፈለግ ጥቂቶቹ ናቸው። እንዳም ሆኖ ብልጽግና ጦርነት መተዳደሪያው ነውና እሱን ጦርነት ተው ከማለት አንድን ህፃን ልጅ የወተት ጡጦውን መቀማት ሳይሻል አይቀርም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።